ኮምፒውተርማቸዋን። በዚህ ቪዲዮ የሁላችንም ችግር ስለሆነው ያሉንን እምቅ ችሎታዎች አሳንሰን እንድናይ ያደረጉን አምስት ምክንያቶች የምናይ ይሆናል። አብዛኛው ሰው ያለውን ችሎታ በደንብ አይጠቀምም። ስላለው ችሎታም ደግሞ ትልቅ ነው ብሎ አያስብም። እንዲህ አይነት ችሎታ አለ፣ እንዲህ አይነት እውቀት አለ ስንለው በጣም ብዙ ሰው የሚመልሰው ያለውን እውቀት ትክክለኛነቱ ችሎታውን ሳይሆን የሚገልጸው እንዲህ ይህ እኮ በጣም ትንሽ ነገር ነው፣ ይህ እኮ እንዲህ ነው። ብዙ ብዙ የምንላቸው ማብራሪያዎች አሉ። ሶ እኒህን እንድንል የሚያደርጉን አምስት ምክንያቶች ምንድን ናቸው የሚለውን በዚህ ቪዲዮ የምናየው ይሆናል። ቪዲዮው ከተመቻችሁ ላይክ ሼር፣ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው ድረስ አብራችሁን ከቆያችሁ በጣም በጣም በጣም ታተርፋላችሁ። ሌትስ ጎ። ያንዳንዱ ሰው የራሱ የሆነ ችሎታ ትልቅም ይሁን ትንሽ ችሎታ እስከሆነ ድረስ ሰውዬው በሆነ መልኩ ይጠቅመዋል ወይም ደግሞ ይጠቅመኛል ሆኖ እየተለማመዱ ያሉ ግን አብዛኞቻችን ስላሉን ችሎታዎች ስላለን የተለያዩ ችሎታ ሊሆን ይችላል። ዘፈንም አንድ ችሎታ ነው፣ ግጥም አንድ ችሎታ ነው፣ ማንበብ አንድ ችሎታ ነው፣ መጻፍ አንድ ችሎታ ነው፣ ኤዲት ማድረግ አንድ ችሎታ ነው። በጣም ብዙ ነገሮች አሉ። ሰው እነዛ ችሎታዎችን ለምንድን ነው በደንብ አውጥተን እንዳናይ አውጥተን እንዳንሰራባቸው ያደረገን ምክንያቶች ምን ምንድን ናቸው? ለእኛ ትልቁ ነው የማይታዩ ለሌላ ሰው ትልቅ ናቸው። ያ ሰው ችሎታ እንዳለን ይነግረናል። ግን እኛ ችሎታ የለኝም ብለን እንድናስብ ያደረገን በኛ እኛ ስናያቸው በጣም ዝቅ አድርገን ትንሹ ነው እንድናያቸው ምክንያት ያደርጉ ነገሮችን ነው የምናየው። የመጀመሪያው ነገር ራሳችንን ከሌሎች ሰዎች ጋር ማወዳደር ነው። እኛ ያለን እውቀት አለ፣ እኛ ያለን ችሎታ አለ ያን ከሌላ ሰው ጋር እናወዳደራል። ያ ማለት ሚሊዮነሮችን ስናይ ቢሊዮነሮችን ስናይ በጣም ሰክሰስፉል የሆኑ ሰዎችን ስናይ፣ ከኢንተርፕሪነር ሊሆን ይችላል፣ በአትሌቲክስ በኳስ ሊሆን ይችላል፣ በተለያዩ ነገሮች ስናይ እኛ የምንሰራው ነገር እስከ በቂ ድረስ የሰራ ነው አይመስልንም። ቢኮዝ እነሱ በሆነ መልኩ ተሳክቶላቸዋል። እነሱ ሚሊዮን ብሮችን እያገኙ ቢሊዮን ብሮችን እያገኙ በጣም ብዙ ብሮችን ያገኛሉ። ሰው እኛን ስናይ ደግሞ በጣም ዝቅ ያለ ወይም ደግሞ ምንም አናገኝም ል ት ግ ኢ ወይም ደግሞ ሙሉ አቅማችንን ተጠቅመን ያረግን አይመስለንም። በዚ ምክንያት ያለን ትልቅ ችሎታ አንቆጥሮ አንቆጥሮውም ሁሌ በኮምፓሪዞን ውስጥ ነው። እንትና ካረጎጋ የምንወዳደረው የሆነ ሰው ካአረጎጋ ነው የተወዳደርን። ያለ ሰ ማወቅ ያለ ዳንድ ነገር እነሱም እዛ ደረጃ የደርሱት ከጥቂት ነው የጀመሩት። ከትልቅ ጀምሮ ደረጃ የደረሰ የለም። የሆነ ነገር ይሞክራል ያ የሞክረው ነገር ግን መጀመሪያ ሲነሳ በጣም ጥቂት ነበር በተለያዩ ታይም ኮንሲስተንሲ ያን ነገር በማስቀጠል የዛሬ አመት ጀምሮ ሊሆን ይችላል ከዛሬ አስር ዓመት በፊት ሊሆን ይችላል ግን እስከ ዛሬ ድረስ ያን ነገር በተደጋጋሚ እያደረጉ ነው በተመሳሳይ በቀን ውስጥ ለአስር ደቂቃ ሊሆን ይችላል ለሀያ ደቂቃ ሊሆን ይችላል ለሀያ ደቂቃ ለአምስት ዓመት ለስድስት ዓመት ለአስር ዓመት ለሀያ ዓመት ያደረጉ አሉ። ሰው በእኛና በእነሱ መካከል ያለውን ልዩነት ኮንሲስተንሲ ኢን ታይም ነው። ሰው ሁሌም ቢሆን የኛ ያለን ችሎታ ከሌላ ሰው ካለው ችሎታ ጋር አይገናኝም። ስለዚህ ራሳችንን ከሌሎች ሰዎች ጋር ባለን ነገሮች ማወዳደር አይጠበቅብንም፣ ወይ ደግሞ ተገባ አይደለም። የሁለተኛው ላይ በጣም የአብዛኞቻችን ችግር በምንችለው ክህሎት ላይ ትኩረታችንን አለማድረግ ነው። አብዛኛው የዘፈን ችሎታን ሮቲን፣ ግጥም ይሞክራል። ግን በአንደኛው ፎከስ ብናደርግ ኑሮ በዛ ባለን ነገር ፎከስ ብናደርግ ኑሮ የተሻለ ደረጃ ላይ እንደርስ ነበር። ግን ካለን ይልቅ በሌለን ያለንን እንዳለን ሳንት ቆጥረው የሌለንን የምንፈልገው እኔ የሆነ ነገር ላይ የሆነ ትንሽ እውቀት አለኝ ከዛ እውቀት ይልቅ ሌላ ቦታ ሂጄ የተሻለ ወይም ደግሞ ሰፋ ያለ ነገር ነው ማወቅ የፈልገው ከዚህን ሳይሆን ሌላ ነገር ተጨማሪ ነገር ያላወቅኩት ብዙ እንዳለ ስለሚሰማኝ ከምችለው ላይ ትኩረቴን አንስቼ ወደማልችለው ወይም ደግሞ ማወቅ ፈልጋለሁ ወደምለው ወስዳለኝ ማለት ነው። ይሄ አብዛኞቻችን ችግር ነው። እናስተካክለው የሚገባ ነገር ነው። ሶስተኛው ማንኛውም እድገት ሂደት ነው። ያ ማለት በአንድ ምሽት የመጣ ነገር የለም። ሁሌ ደቨሎፕ እያደረግ ነው። ሁሌ እያሻሻል ነው። ቀን በቀን ለውጡ ላይ ይታየን ይችላል፣ ቀን በቀን ሂደቱ ላይ ይታየን ይችላል። ግን እየሄደ ነው። ለምሳሌ ዛፍ ወይም ደግሞ የሆነ ፍራፍሬ ከፍሬው ጀምሮ ፍሬ እስከሚያፈራ መጀመሪያ ስንዘራው ከነበረው ጀምሮ ፍሬ እስከሚያፈራ ድረስ በውስጡ ለውጥ አለው። በየቀኑ እድገት አለ፣ በየቀኑ እድገት አለ። ግን የሆነ ጊዜ ላይ ነው ያን እድገቱን የምናየው እንጂ በአንድ ጊዜ እያንዳንዱ ነገር እድገቱን አናይም። ቁመታችን ከልጅነታችን ጀምሮ በሆነ በሆነ ያህል ያድጋን፣ ግን ሲያድግ በዛው ቅጽበት አንለየው። ሂደት ነው። ከጊዜ ብዛት ከሆነ ከሆነ ከሆነ ጊዜ በኋላ እያደግነ እየጎለበስን ስንመጣ ፊታችን የሚታየት ይጀምራል። ዛሬ ያለኝን ለውጥ አላየውም። ምን ያህል እንዳደግኩኝ አላውቅም፣ ግን እያደግኩ ነው። እድገት ሁሌም ቢሆን ሂደት ነው። በአንድ ምሽት ሊመጣ አለም፣ ግን ዊ ዶንት ኖቲስ ኢት ቢኮዝ አናውቀውም። እያደግን ነው አይደለም የሚለውን አናውቅም። ሁሌም ቢሆን የሆነ ነገር እስካደረግን ድረስ የሆነ ነገር እያወቅን ነው። የመጣንባቸውን ዞር ብለን ይከብዱን የነበሩ ነገሮች አሁን ላይ ቀላል ናቸው። ያኔ ስንጀምር በጣም ያጨናንቁን የነበሩ ነገሮች አሁን ላይ አያጨናንቁንም። ለምን ይሆን? ለውጥ አለ፣ እድገት አለ። ግን ያንን እድገት ላናስተውለው እንችላለን። ያሉን እድገቶች ማስተዋል ማየት ይጠበቅብናል። ስነሳ ምን ላይ ነበርኩ አሁን ላይ ምን ላይ ነኝ የሚለውን ልናስተውል ይገባል ማለት ነው። ይሄኛው ሶስተኛው ጉዳይ ነው። አወር ግሮውዝ ኢዝ ግራጁዋል አራተኛው፣ ማህበራዊ ሚዲያ እና ማህበረሰባዊ ታሪኮች ናቸው። ፎር ኤግዛምፕል በማህበረሰቡ ደረጃ እንደ ታሪክ ወይም ደግሞ እንደ ስኬት የሚቆጠሩ ነገሮች አሉ፣ የሚነገሩ ታሪኮች አሉ። በማህበራዊ ሚዲያ ቢሆን ደግሞ በጣም ትላልቁ ዊኖችን እናያለን። ፖድካስቶች ላይ፣ የተለያዩ መድረኮች ላይ የምናያቸው ሰዎች ትልልቅ አሸናፊዎች ናቸው። በትልልቅ ቦታ ላይ ትልልቅ ኢንቨስትመንት የሚያደርጉ ናቸው። ግን እነሱ ያን ከማድረጋቸው በፊት የነበራቸውን አመታቶች የነበሩትን የትናንሽ አሸናፊዎች የመውደቅ የመነሳት ታሪኮች ብዙ ጊዜ አናስተውልም። እያንዳንዱ የአብዛኛውን ሰው የምናየው ስኬቱን ነው። ይህን ያህል ሚሊየን በቀን ያገኛን፣ ይህን ያህል መቶ ሺዎችን ያገኛን፣ ይህን ያህል ቢሊየን ያገኛን፣ ይህን ያህል እንደዚህ ይላል እንጂ በብዛት በተለያዩ ፖድካስቶች በተለያዩ ሶሻል ሚዲያዎች ላይ የምናያቸው ነገሮች ትላልቅ አሸናፊነቶችን የሚያሳዩት ሰው የሆነ ሰው ሲያሸንፍ የሆነ ሰው ትልቅ ደረጃ ላይ ሲደርስ እንጂ ከጀርባ ያለውን ታሪኮች አብዛኞቹ ማህበራዊ ሚዲያዎች አያሳዩም። በህብረተሰቡም ደረጃ ሲወራም ያገኘው ነው እንጂ የመጣበት አመጣት ብዙ ጊዜ አይወራም። ሰው ሁሌም ማስታወስ የሚገባን ነገር እያንዳንዱ ስኬታማ ሰው እያንዳንዱ ትላልቅ አሸናፊዎች እያንዳንዱ ዛሬ ላይ ትልቅ ናቸው ብለን በተለያዩ መድረክ የምንጠራላቸው ሰዎች በሙሉ ከጀርባቸው በጣም የተሰራ በጣም ብዙ የለፉበት፣ በጣም ብዙ የወደቁበት፣ በጣም ብዙና መከራ፣ ችግር፣ መስዋዕትነት የከፈሉባቸው ጊዜያቶች አሉ፣ አመታቶች አሉ። በእነዛን አመታቶችን ስላለፉ ነው ዛሬ ላይ ትላልቅ ዊኖቹን እያሸንፉ ያሉት። ሰው ይህን ነገር በደንብ ልናስተውለው ይገባል። በአንድ ጊዜ ይመጣ አይደለም ስኬት በአሁን በአመት ወይም ደግሞ በስድስት ወር በሶስት ወር ይመጣ አይደለም። ጊዜን ይፈልጋል። ሰው ያን ጊዜ መስጠት ይገባናል ማለት ነው። አምስተኛውና የመጨረሻው ነገር ትናንሽ ለውጦችን መናቅ። ሁሌም የሆነ ነገር ከሆነ ስቴፕ ወደ ሆነ ስቴፕ ስናልፍ ራሳችንን አፕሪሽት ልናደርግ ይገባል፣ ራሳችንን ልናነቃቃ ይገባል። ቢኮዝ የሆነ ኦብስታክል ፓስ አድርጊያለሁ፣ የሆነ ችግርን አልፌያለሁ፣ ለሆነ ችግር የሆነ መፍትሄ አምጥቻለሁ የሆነ እውቀት ጨምር ያለውኝ ሰው ሁሌም ቢሆን ያለንን ችሎታ ያለንን እውቀት ያለንን ለውጥ ልናደንግ ይገባል። ግዴታ የሆነ ያህል ሄዶ ማሸነፍ የለበትም። ትላልቅ ዋንጫዎችን ማሸነፍ አይጠበቅብንም። ትናንሽ አሸናፊዎችንም፣ ትናንሽ ዋንጫዎችን ትኩረት ልንሰጣቸው ይገባል። እነሱ ተነስተን ወደ ትላልቆቹ እንሄዳለን። ማንኛውም ሰው ከትንሽ ተነስቶ ትልቅ ከዜሮ ተነስቶ ትልቅ ላይ እየደረሰ የለም። የሆነ የሆነ ለውጥ ነው እያንዳንዱ ለውጥ አለው። መጀመሪያ ላይ ቢግነር ይሆናል፣ ከዚ አይነት ኢንተርሚዲየት ይሆናል፣ ከዛ እያል ወደ አድቫንስድ ሞር በጣም እየተሻሻለ እየተሻሻለ ነው የሚሄደው ከፍ እያለ እንጂ አንድ ጊዜ እንደጀመረ አድቫንስድ ላይ የሚደርስ የለም። እያንዳንዱ ቢግኒንግ ብዙ ከውስጡ ችግሮች አሉ፣ ብዙ መወዛግቦች አሉ፣ ብዙ አለማወቆች አሉ። ግን ስሮ ፕሮሰስ ግራጁዋሊ ድሮዝ ይመጣል። እነዚህ ስሞል ዊኖች። ሲደማመሩ ነው ትልቁን ዊን የሚሰጡትኝ። ሁሌም ቢሆን እያንዳንዱ ትላልቅ ሰክሰሶቻችን የሚገነቡትኝ ትናንሽ በሆኑ ኮንቲኒየስ ወይም ደግሞ ቀጣይነት ባላቸው ድርጊቶች ነው። ዛሬ የማደርገው ነገር ለሆኑ አመታቶች ባስቀጥለው፣ ያኔ አመት ላይ ዛሬ ያላገኙትን አሸናፊነት ያኔ ያገኘዋለኝ። ዛሬ ላይ ላገኝ የሚችለው ትናንሽ አሸናፊዎችን ነው ትናንሽ ዋንጫዎችን ነው ግን ከሆነ ጊዜ በኋላ እነዛ ነገሮች ተደማምሮ ትልቁን ዋንጫ አሸንፋለን። ሰው ዛሬ ላይ ለምናመጣቸው ትናንሽ ዋንጫዎች፣ ትናንሽ ለውጦች ትኩረት ልንሰጥ ይገባል። እነሱንም አፕሪሼት ልናደግ፣ ልናደንቅ ይገባል ማለት ነው። እያንዳንዱ ሰዎች እነ ስቲቭ ጆብስ ብትሉ የተለያዩ ነው፣ አማዞን፣ ቴስላ አሁን ላይ በጣም ትልቅ ናቸው የምናላቸው የጀመሩትኝ ጋራጅ ውስጥ ነው የጀመሩት፣ ትናንሽ ቦታዎች ላይ ነው። ሁሌም ቢሆን ትናንሽ ለውጦችን መናቅ የለብንም። ለሁሉም ስኬቶቻችን ትኩረት መስጠት ይገባናል ማለት ነው። የዛሬ የነበረን ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ቴንኪዩ